ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? አመሰግናለሁ አመሰግናለሁ። ሰብስክራይብ እያደረጋችሁን ስለሆነ በጣም አርጌ አመሰግናለሁ ከፍ ብዬ እና እንዴት ናችሁ? ሰላም ናችሁ? ያው ያለሁበት ሁኔታ የሰው ቦታ ከዚች ክፍል አልወጣም። እና ያለሁበት ቦታ ቢያግደኝም የመስራት ፍላጎት ግን ትልቅ ነው። አሁን አይደለም በፊት አሁን ሁለት ሺህ ሀያ አምስት ነው። በፈረንጅ የከፈትኩት ሁለት ሺህ ሀያ አንድ ነው። እዚያን ጊዜ ራሱ አብረውኝ የነበሩ ልጆች ሄደዋል። እና በጣም ፍላጎት የቦታው ያያዘኝ እና ሰብስክራይብ አድርጉኝ ደግሞ በጣም ነው አመሰግናችሁ፣ ሼር አድርጉልኝ ምንም መልካም ነገር ይዤ ባልመጣ የሚያስተምር የሚያዝናና እንግዲህ እንደ እናትነቴ ደግሞ ይጠቅማል ይመክራል ብዬ ማስበው ነገር ሁኔታዎች ያለውበት ቢያግዱኝም። እግዚአብሔር ለሁሉም ቀን አለው አይደል? የሚለው ለሁሉም ቀን አለው። ዛሬን ለመድረሴ ቀን ቀን አይቼ ነው፣ ቀኑ ደርሶ ነው፣ ዛሬ ነው ያየሁት። እግዚአብሔር ቀኑ ስለሰጠኝ ነው ዛሬ ነው ያየሁት እና እግዚአብሔር ደግሞ ቀን ይሰጠኛል የምንሰራበትን እናንተንም ማዝናናበትን ከልጄ ጋር ብዙ ሆኜ ኢትዮጵያ ገብቼ። እውነት ኢትዮጵያ መግባት ናፈቀኝ፣ አንድና ሁለት አይገልጸውም። እና ኢትዮጵያ ገብቼ ከልጄ ጋር ከአካባቢ ከቤተሰብ ከእህቶቼ ጋር አገሬ ደግሞ ወንጪ ወንጪ ገብቼ ብዙ ትዝታለኝ። እናቴ ሞተችው እዛ ወንጪ ነው እና አሁን እንግዲህ ተለውጦ ብዙ እንትን ተደርጎ እንግዲህ በመንግስትም በጣም ታድሶ አምሮበት ለጉብኝት እየተደረገ ነው እና ያው እኛ ጋር ግን አይደርስም፣ የኛ ወደዚህ እንቀራለን። እዛ ቦታ እኛ ባንደርስም እንግዲህ ያው ለጸበሉ ይሄ ጉርጓዱ እንትን በተለያዩ ቦታ ያው እንሄዳለን። ቢያንስ በእግር በሴት ሁለት ሰዓት ያስኬድ አልመሰለኝ። ያው ጫካ ስለሚበዛ በጣም ጫካ ነው ያለው። ደህን ነው። በጣም ጫካ ነው ያለው። እና የሁለት ሰዓት በእኔ ያካሄድ ሁለት ሰዓት በወንድ ግን አንድ ሰዓት በለጠ አይፈጅም። እና ይሄን እላለሁ። ብዙ ምፈልገው መስራት ምፈልገው አለኝ። እግዚአብሔር ደግሞ ረድቶኝ ሰራለሁ፣ አይቀርም እንዲሁ እንደ ህልሜ እንዳለምኩኝ እንደ በአእምሮዬ ተመላለሰ እንደተመላለሰ እዚህ ታፍኖ አይቀርም። ሰርተን እናሰራለን በመሬት ላይም ለሌሎችም ደግሞ መንገድ እንሆናለን። እግዚአብሔር እድሜ ሰጥቶኝ፣ የዛ ሰው እድሜ ህልሜን የማይበትን እድሜ ይስጠኝ ፈጣሪ ነው የምለምነው ማለት ነው። ህልሜን የማይበትን እድሜ ይስጠኝ፣ ይህንን ነው የምለው። እግዚአብሔር እንግዲህ ለሁሉም ያውቃል። የዛሬን እንጂ ነገን አናውቅም። እግዚአብሔር ነገ ደግሞ ሌላ ቀን ነው። የዛሬን ብቻ ነው ማቆ የማተው ራሱ አላውቀውም። እና ይሄን እላችኋለሁ። ሰብስክራይብ አስራ አምስት ሺህ ደርሻለሁ። እንግዲህ የሰው ቤት እንግዲህ አይጥ እንዴት ነው ጉድጓዷ ከጉድጓድ ስትወጣ ብላደል እንደዛ ነኝ እኔ አሁን ማለት ነው። ለምን የሰው ቤት ስለሆነ ማለት ነው። እና እንደ ልቤ እየባረኩ እንደ ተለታች ጥጃ እንግዲህ እንድተፈታችሁ ደግሞ ሲሰሩ በዚህ ፈገግታ ላይ አስቡት። ምንም አረጋቻንም፣ መቦረቅ ነው። ጌታ ምስክሬ ነው። እና አንድ ቀን ተፈተን እንቦርቃለን። አይበቃንም፣ ቦታው አሁን ራሱ ስሜቱ አላቅም እናላቸዋለን። እግዚአብሔር ያውቃል። እውነት ከልጅ ጋብ ሲሽ አውሬ ይታየኛል በንባብ በአእምሮ ውስጥ ይመላለሳል እና እግዚአብሔር ይረዳኛል። በቃ ይህንን ብቻ ነው የምለው። እና አበረታቱኝ በጌታ በጌታ አበረታቱኝ። እኔም ምንድነው የማደም ቅመም ነኝ አሳድጉኝ በጌታ። እኔ የመስራት ፍላጎት አለኝ የመስራት ፍላጎት አለኝ በጌታ አበረታቶኝ እና አበረታቶኝ በፈጣሪ ሌላ ምንም የሚለው ነገር የለም። እንግዲህ ከፈጥ ሁሉ ለሁሉም ፈጣሪ አንድ ፈጣሪ እዛ ላይ አለ በአይንም ማን ነው በመንፈስ የምናየው አምላካችን አለ እና በመንፈስም አምልኮት ነው የሚለው ና ማንም ፈጣሪ ነው ያየ የለም እና በመንፈስና በእውነት እናመልከዋለን እና እሱ ያለ ቀን ሁሉ ነገር ይሆናል። ተስፋ አደርጋለሁ እንግዲህ ወደ ኋላ ሳስብ ይገርማል፣ የፈጣሪ ስራ እና አንድ ቀን ታሪኬንም አውራው አለው ትልልቅ ሚዲያ ጋር መጥቼ አብሶማ አለ በኦሮምኛ እንግዲህ። ሰው ቤት እንግዲህ እንዲህ ነው፣ ወደ ኋላ እያዩ እንትን እያሉ ነው። እና እግዚአብሔር ነው የሚያውቀው። እንግዲህ ትንሽ ጊዜ ነው እዚህ ቤት ከመጣው ቅርብ ጊዜ ነው። ለዚህ ነው ኮንፍደንስ፣ ኮንፍደንስ ነው። ኮንፍደንስ በአማርኛ መተማመን አይሰማም። ሰው ቤት ማለት ነው። እና መተማመን አታገኙ እና ይሄን እላለሁ እና እግዚአብሔር ይረዳኛል። አንድ ቀን እግዚአብሔር ያወጣኝና ከስደት ከሰው ቤት ያሳርፈኛል እንደ ልቤ ቦርቄ እንደ ልጅነቴ ዘለዬ ፈጣሪን እያመለኩ ፈጣሪን እያመሰገንኩ ከስራት ያወጣኸኝን ከቀንበር ያፈጣኸኝን ከስራ ከግብፅ ያወጣኸኝን አምላኬ ብዬ አመልኳለሁ አመሰግነዋለሁም ብስ ብዬ እና ይህን ላለው ፈጣሪ ለሁሉም ጊዜ ያለው እና አበረታቱኝ፣ አበረታቱኝ ነው የምላችሁ። እንደው ቪዲዮ ልጫን ብዬ ነው እንጂ የእውነትም ብዬ በቃ ያው ሲጫን ይሻላል፣ ዝም ከማለትሽ ብዬ ነው እንጂ ያው ምንም ጥሩ ነገር እናንተ ነው የሚያዝናነው። ወሬ ብቻ ነው በቃ ወሬ። ድምጽ ራሱ ማውጣት ፈርቻለሁ። ድምጽ እንግዲህ ድምጽ እንግዲህ ድምጽ ራሴ በጣም ቀንሼ ነው ማውራቸው ያለሁት ና ድምፄን አውጥቼ የማወራበት ቀን ይመጣል። እግዚአብሔር ያውቃል። ይህን ነው ምለው። ፈጣሪ አቃል ሁሉ ነው እና ባዶው ቀኑ ዝም ብዬ ከማሳልፍ ሳልጭን ይቆጥራል ያው ሲቀ እና ዝም ብዬ ልጫን ብዬ ነው እና ቀኑ እንዲያልፍ ነው እንጂ እናንትን የሚያስተምር የሚያዝናና ነገር ይዤ መጥቼ አይደለም። እግዚአብሔር ደግሞ ለሁሉም ቀን አለው፣ ለሁሉም ቀን አለው እንዳልኩት አንድ ቀን ደግሞ አዝናነቻችሁ ይላለው። ይሄንን ነው ምለው። ምን ልበል ምለው ጠፋብኝ። ከማን ጋር ላወራ? ከቤቱ ጋር ብቻ እናላለው። የማረሱ የለም ከራሴ ጋር ነው። እና ለሁሉም እግዚአብሔር ያውቃል። አበረታቱኝ እላቸዋለሁ። እሺ እና እግዚአብሔር ስጥልኝ ሰብስክራይብ ለምታረጉኝ ለምታበረታቱኝ አጠገቤ ለሆናችሁ እስካሁን አስራ አምስት ሺ ስላስገባችሁኝ አመሰግናለሁ እና ከዚህም በኋላ ደግሞ ከአስራ አምስት ሺ ደግሞ ወደ አምሳ ሺ አስጠጉኝ። አላችሁ ሁሉ በጃችሁ፣ ሁሉ በደጃችሁ፣ ሁሉ በጃችሁ እና ሁሉ በጃችሁ፣ ምን አቅቷችሁ እናንተ? ምን አቅቶን የኛ የማዳም ቅመም እና ሰብስክራይብ አድርጉ አድርጉ እና ላችኋለሁ። እግዚአብሔር ለሁሉም ጊዜ አለው። እግዚአብሔር እስጥልኝ። አመሰግናለሁ ብላለሁ እና ምን ልበል? የማወራው ምንም አዲስ ነገር ሰላምታ ብቻ ነው። እሺ የመጣሁት በቃ ሰላምታ፣ የእግዚአብሔር ሰላምታ ሰላም ልላችሁ፣ ይህን አይልም ላስገባችሁኝ፣ ላመሰግናችሁ እግዚአብሔር እስጥልኝ። አሁንም ከጎኔ ስላላችሁ፣ ወደፊትም ከጎኔ ስለምትሆኑ ክብር ሁሉ ለፈጣሪ ይሁን። አመሰግናችኋለሁ። ሌላ ምንም የምለው ነገር የለም። ክብር ለና ለፈጣሪ ክብር ለፈጣሪ ይሁን፣ ክብር ለእግዚአብሔር ይሁን እላለው። እናመሰግናለሁ። እግዚአብሔር እስጥልኝ።